በአፋር ክልል ስለተከሰተው የእሳተ ገሞራ ፍንዳታ ኢትዮጵያውያን ተመራማሪዎች ምላሽ ሰጡ የእሳተ ገሞራ ፍንዳታው ምክንያቱ ምን ነበረ ኢትዮጵያውያን የአዲስ አበባ ዩኒቨርሲቲ ጂኦ ፊዚክስ ተመራማሪዎች ያሉትን የምላሽ ብለው ያሰፈሩትን ጉዳይ ይዘንቀርበናል ሰላም ጤና ይስጥልኝ ከዜና ፕላስ መረጃዎችን ወደ እናንተ ይዘንቀርበናል አብራችሁን ቆዩ በመጀመሪያም ይህን መልእክት ለእናንተ እናስተላልፋለን። ከዚህ በኋላ ምን እንደሚሆን አይታወቅም። ከ1200 ዓመታት በኋላ ምድር ገንፍላለች። እሳት ውሃና ድንጋይ እያገነፈለች ነው እንፋሎቷ ከአፋር ቀበሌ በየመን ወደ ህንድ ውቅያኖስ ከህንድ ውቅያኖስ ወደ ሩቅ ምስራቅ እየተመመ ነው። ከዚያ በኋላ ምን እንደሚሆን ፈጣሪ ወቅ። ሳይንቲስቶች ግን ይህ ገሞራ የምድር መንቀጥቀጥ ምልክት ነው እያሉ ነው። ምናልባት ከ5.6 እስከ 7.6 ሊደርስ እንደሚችል ጠቁሟል። ከዛሬ ረጅም ዓመት በፊት አካባቢ በጃፓን የደረሰው አምስት ነጥብ ምናምን የተለካይ መሬት መንቀጥቀጥ የኒኩሌር ማብላያውን ንዶት እጅግ የከፋ ጥፋት አድርሷል። የእኛን ደግሞ መገመት ብቻ ከባድ ነው። ብንዋደድ ብንጠላለም፣ ብንናናቅም መሞት ደስ አይልም። ፍንዳታው የተፈጠረው በእሳተ ገሞራ ብናኝ አመድ መልኩ ነው። እሱ ብዙ ቦታ ወደ ሰማይ ተተፍቶ የወረደ ነው። ስለዚህ ፍንዳታው ተከስቶ የእሳተ ገሞራ ብናኝ አመድ ተፈጥሯል ይላሉ። ይህ ደረጃ ላይ የደረሰው የሰሞኑ የአፋር ክልሉ የእሳተ ገሞራ ፍንዳታ እንደ ፕሮፌሰር ደረጃ ያሌው ገለጻ ከሆነ እሁድ ኅዳር 14 ቀን በአፋር ክልልና አካባቢው አደገኛ ፍንዳታ ተከሰተ። የአካባቢው ነዋሪዎች እንዲሁም አጎራባች ቀበሌዎች እንዲሁም እስከ ጅቡቲ ድረስ ከኤርታሌ ከፍተኛ ጭስ በፈነዳበት ወቅት የእሳተ ገሞራ ፍንዳታ መከሰቱን ቦታው ድረስ ሄደው ማረጋገጣቸውን በአዲስ አበባ ዩኒቨርሲቲ ተመራማሪ ለቲክቫ ኢትዮጵያ መግለጻቸው ተገልጿል። አሁን ከመሸ የተሰማው መረጃ በአፋር ክልል የተከሰተው እሳተ ገሞራ ፍንዳታ እጅግ በጣም አስደንጋጭ ነበረ በወቅቱ። አሁን ላይ ግን ገሞራው ብናኝና አመድ በሆነ መልኩም ወደ ሰማይ እየተፋው ከዚያም በኋላ ተመልሶ ወደ ምድር የወረደም እሳተ ገሞራ ተከስቶ ነበረ። ከኢትዮጵያ አልፎ ሌሎች ዓለማት የሄደው ይኸው እሳተ ገሞራ በመላው ዓለም ዘንድ ከ1200 ዓመታት በኋላ ምድራችን ያላየችው አስደንጋጭና አስፈሪ ክስተት ነበረ። ለሳይንቲስቶችም ግራ የገባው ምንም አይነት እንቅስቃሴ አልነበረው፣ ከሌሎቹ ንቁ የእሳተ ገሞራ ፍንዳታዎች እየተለየው ይኸው እሳተ ገሞራ ፍንዳታ ሰዎችን አስደንግጧል። ቲክፋ ኢትዮጵያ ኤርታሌ በምን ሁኔታ ላይ ይገኛል? በማለት ጥያቄ እንዳቀረበ ይገልጻል። በርካታ ምሁራንና ተመራማሪዎች ከሰመራ ዩኒቨርሲቲ እንዲሁም ከአዲስ አበባ ዩኒቨርሲቲ ከመላው ዓለማችን የተውጣጡ የኢትዮጵያና የዓለም ተመራማሪዎች ጉዳዩ አስደንግጧቸውና አስገርሟቸው ነበረ። እሳተ ገሞራ በትክክል ፈንድቷል ወይስ አልፈነዳም? ሂደቱ ቀንሷል ወይስ ባለበት ሁኔታ ላይ ነው? ሲሉም ወደ ኤርታሌ ያቀኑት የዩኒቨርሲቲው የስነ ምድር ትምህርትና የእሳተ ገሞራ መምህር ተመራማሪ ደረጀ አያለው፣ ቲግቫ ኢትዮጵያ ፕሮፌሰሩን አነጋገረ። እሳቸውም ይህን ምላሽ ሰጡ። ዓለምን ያስደነገጠ አፋር ላይ ያሉትን የኢትዮጵያን ዜጎች እጅግ በጣም እያንቀጠቀጠ የመሬት መንቀጥቀጥም ያስከተለም እስከ 50 ኪሎ ሜትር ድረስ የተፈጠረ የመሬት መንቀጥቀጥ ያስከሰተው ይኸው ጉዳይ በአፋር ኤርታሌ አካባቢ የፈነዳው የሰሞኑ እሳተ ጎመራ። ተመራማሪው ደረጃ እያሌው ምን መለሱ? በዚህ ጉዳይ ላይ ተጠይቀዋል። በቲክቫህ ኢትዮጵያም ለተጠየቁት ጥያቄ ምላሽ ሰጥተዋል። ፍንዳታ አስከትሏል። እሁድ ኅዳር 14 ቀን በርካቶች የሥራና የረፍት ቀናቸው ነበረ። አፋር ላይ ግን የተከሰተው ነገር አስደንጋጭ ነበረም። ከአራት ሰዓት እስከ ሰባት ሰዓት ባለው ጊዜ እሁድ ላይ ፍንዳታው ተሰማ። ያኔ የነበረው ያ ፍንዳታ የተፈጠረው በእሳተ ጎመራ ብናኝ አመድ መልኩ ነው። እሱም ብዙ ቦታ ወደ ሰማይ ተተፍቶ የወረድ ነው። ይህ ብናኝ ሰልፈሪክ አሲድ ያዘለ ሲሆን በርካታ አካባቢዎች ላይ የአፋር ክልሎችን እንዲሁም ደግሞ የመን ድረስ ቻይና ድረስ ያቀናም፣ ከፍተኛ የሆነ በከፍተኛ ፍጥነት የሚጓዝ የእሳተ ጎመራ ብናይ የነበረው ወደ ምድር የሚወረደው ወደ ሰማይ የወጣው ስለዚህ ፍንዳታ ተከስቶ የእሳተ ጎመራ ብናኝ አመድ ፈጥሯል። በሁለት መልኩ እሳተ ጎመራ ነው የተከሰተው ተብሏል። የመጀመሪያው ምንድን ነው ለሚለው ጥያቄ ምላሽ ሲሰጡ እንዲህ አሉ። ፕሮፌሰሩ ተመራማሪው አንዱ ቀላጫ አለት ነው አሉ፣ ወይም እንደ ጎርፍ የሚሄድ ይህ እንደ ጎርፍ የሚሄደው የሰሞኑን ማለታቸው ነው። ወደ ሰማይ ተወርውሮ ከዚያ በነፋስ ኃይል ተጉዞ መሬት ላይ የሚወርደው፣ መሬት ላይ ሲወርድ ደግሞ ብዙ ጥፋትን የሚያስከትለው፣ ለሰው ልጆች ደግሞ ለጤና ማይስማማው። ስለዚህ አንዱ አይነት የሚከሰተው ፍንዳታ ሳይኖረው በመፍሰስ ነው የተፈጠረው ብለዋል። ሌላኛው ደግሞ ፍንዳታ ምንድን ነው ለሚለው ጥያቄ እንዲህ ሲሉ ሰፊ ማብራሪያ ያዘለ ጥያቄ እንዲሁም ምላሽ ሰጥተዋል ፍንዳታ በመፍጠር ወደ ሰማይ ተተፍቶ መልሶ ወደ መሬት በመውረድ ነው የሆነው ብለዋል። አሁን የተከሰተው ሁለተኛ ያልኩት ነው። አሁን ጭስና የተለያዩ ጋዞች ናቸው የሚወጡት፣ ምክንያቱም አንድ እሳተ ገሞራ ከፈነዳ በኋላ ሌላ ተጨማሪ ፍንዳታ ለማድረግ የራሱ ሂደት አለው። ነገር ግን ዋናው ፍንዳታ እሁድ ኅዳር 14 ቀን 2018 ዓ.ም ተከስቷል። መላው ዓለም ሰምቶታል። ለመላው ዓለም መነጋገሪያ ነበረም የአውሮፕላን በረራዎች እንዲቆሙ በርካታ የዓለማችን ክፍሎች እንዲዳረስ ያደረገው ይህ የአመድ ብናኝ ፈጥሮ አልፏል። አሁን ጭስ ነው እንጂ ያለው ፍንዳታ ቆሟል። ከፍንዳታው ባሻገር አሁን አካባቢው ላይ የጨሰ ነው እንደ ረመጥም የሚነደው የኤርታሌ እሳተ ጎመራ በሌላ በኩል በዚህ በኩል ደግሞ አዲሷ እሳተ ጎመራም እየጨሰ ይገኛል። ሰሞኑን የተከሰተው እሳተ ጎመራም ከኤርታሌ በስተ ደቡብ አቅጣጫ ላይ ይገኛል። ከባለፈው አምሌ ጀምሮ እንቅስቃሴ ያደርግ ነበረ። የተከሰተው በፍንዳታ መልክ የእሳተ ጎመራም አመዱ ወደ ሰማይ በመትፋት ነበረ። ከተከሰተበት አካባቢ ትልልቅ የእሳተ ጎመራ አለቶች ያሉ ሲሆን፣ ራቅ ያለ አካባቢ ላይ ሲሄድ በአመድ ደረጃ መጠኑ እየቀነሰ ይሄዳል። ስለዚህ ከፍተኛ ፍንዳታ የፈጠረም የእሳተ ጎመራ አንዱ ክፍል ነው ብለዋል። እናም በቀጣይ ምን መደረግ አለበት? በቀጣይ መደረግ ስላለበት ጥንቃቄና ክትትል ምናሉ ተመራማሪው፣ የአዲስ ዩኒቨርሲቲ ምሁሩ? ኢትዮጵያም ለእሳተ ጎምራ የተጋለጠች አገር ነች። ይህም ታላቁ የምስራቅ አፍሪካ ስምጥ ሸለቆ ለሁለት ከፍሏት ስለሚያልፍ የእሳተ ጎመራ ከዚህ በፊትም በስፋት ተከስቷል። ወደፊትም የሚከሰት ነው ወደፊትም ከዚህ በከፋ መልኩ ይኖራል ብለዋል። እናም አልፏል እሳተ ጎምራ ፍንዳታው ከዚህ በኋላ አይከሰትም ብላችሁ እንዳትዘናጉ ብለዋል። ግን ቅድመም ምልክቶች አሉት። ምልክቶቹ በትክክል ካየን ለጥንቃቄ ይረዳል። የሰሞንኛው ፍንዳታ ከመከሰቱ በፊት አካባቢው ጸጥ ረጭ ያለ ነበረም። ነገር ግን ከእሁድ ረፋድ ህዳር 14 2018 ዓመት በፊት ለሶስት ቀናት ያህል ጭስ ይወጣ ነበረ። በአካባቢው ያሉ አለቶች ተሰባብረው ተሰነጣጥቀዋል። ይህን ተከትሎ አነስተኛ የሆነም የመሬት መንቀጥቀጥ አስከትሎ ነበረም። ለየት ያለናም የሚያስፈራ ድምፅ ተሰምቶ ነበረም ወይም ታይቶ ነበረም። ሌላ አካባቢ ላይ ሙቀት ከተለመደው በተለየ መልኩ ጨምሯል። ምክንያቱም የእሳተ ገሞራው ቀላጭ አለት ወደ መሬት በሚወጣበት ጊዜ ሙቀቱ ከባቢ አየር ጋር ስለሚለያይ የመሬት ሙቀት ጨምሮ ነበረ። ስለዚህ እነዚህ ምልክቶች በደንብ ተገንዝቦ እሳተ ገሞራ ሊከሰት እንደሚችል ጥንቃቄ ማድረግ ያስፈልጋል ተብሏል። ዋናው ነገር እሳተ ገሞራ ከመከሰቱ በፊት ያሉ ምልክቶች በትክክል መከታተል ነው። ከተከሰተ በኋላም አመዱ፣ ጭሱ ለሰው ብቻ ሳይሆን ለእንስሳትም ጥንቃቄ ሊደረግ ግላቸው ይገባል። ግን እሳተ ገሞራ ዝም ብሎ አይከሰትም፣ ምልክቶች አሉት። እነርሱም በትክክል መከታተል ያስፈልጋል። በ1998 ዓ.ም እንዲሁም እሳተ ገሞራ ተከስቶ ነበረም። ያንን አጥንተን እሳተ ገሞራም ይፈነዳል ብለን ተንብየን ባልነው መሰረት ተከስቶ በሰውም ሆነ በንብረት የነበረው ችግር ተቀርፏል ብለዋል። መሬት ውስጥ ያለውን ላቫ እንቅስቃሴ ቀድሞ ከመመርመር አንጻርም መሳሪያና ባለሙያን በተመለከተ ምን መሟላት አለበት የሚል ጥያቄ ቀርቦላቸዋል። ይህን ጥያቄ ኢትዮጵያ ለእሳተ ጎመራ የተጋለጠች አገር ነች። ያንን አምኖ መቀበል መንግስትም ሆነ ህዝብ ይሄ ሁኔታም ስለሚፈጠር ለዘርፉ ትኩረት መስጠት ያስፈልጋል ብለዋል። ግን የኢትዮጵያ ትልቁ ችግር ብዙ እንጂ አንድ ወይም ሁለት የእሳተ ገሞራ ተራሮች አይደሉም ያሉት፣ ብዙ ከመሆናቸው አንጻር ለመቆጣጠር ለመከታተል አስቸጋሪ የሚሆንበት አጋጣሚ አለ። የባለሙያም የመሳሪያም እጥረት አለ ያሉት ፕሮፌሰሩ ለቲክቫ ኢትዮጵያም በሰጡት ማብራሪያ ነው።